እንትን ምሳ ሰርቼ እኮ እየጠበኩ ማስታጥፍ። ይቅርታ። እውነት ሁለተኛ ደግሞ ጭራሽ ደግሞ ያምርሻል ለቃቃሚ። ከዛ ለቃቃሚ አባትሽን ንገርሽ። መንጠጥያዎችሽ ሰው አደረግኩሽ፣ ልብሽ ይነፋል።

ማገደለኝ አንቺ፣ ሲኖላ ነይ፣ አልነካሽም። ሲኖላ ቁሚ ብዬሻለሁ። ይኸውልሽ፣ ከቆምሽ ማለት ነው ከግድያ ወደ ድብደባ ቀይርልሻለሁ። ወይኔ ድቤ፣ ዛሬ እንደዚህ እንደተጫወትሽብኝ! ይኸውልሽ ነካክቼ የምለቅሽ እንዳይመስልሽ። እንዲያውም ማለት ነው፣ ለምን በአቋራጭ አልቀድምሽም? እንዲ ዲቤ እኔ እኮ ያደ ለሚደፋውበት ዝም በይ አንቺ ዘልዛል። ስሚ ምን ያህል ክብሬ እንደነካሽ ታልታለሽ። ስጋሽን ዘልዝዬ ነው የምበላው። እኔ ሚስትህ አይደለሁ? ቆይ ለምን እንደዚህ ትጨክንብኛለህ? እንግዲህ አንቺን እንጭጫ ብቼ ነው እየተስቃያለሁ ሰኛል። አሁን ምንም ሳታወላጅ ወደ ቤት ትሄጃለሽ። አትሄጂም እኔ መደብደብ ሰድቶኛል። ትናንት የምታይኝ ራሱ ኮፊቴ ቆስሏል። ዝም በይ አንቺ ቅሌታ፣ ዝም እኔ ተከበርኩ ሰው ነኝ እኔ። መንገድ ለመንገድ ካንቺ ጋር እንደባለል። እሺ አልመታሽም ብለህ ቃል ግባልኝና ነይ። ሂድ። ኧረ እባክሽ ጡጦስ እንዳዘጋጅልሽ አፈልጊ አ ቃል ግባ። አንቺ አንቺ ምን እንደሰላችሁ እኔ ታውቃለህ። በቃ ሁሌ እኔ ብቻ ፈላጊ፣ አንተ እኔን አትፈልገኝም አይደል? ታዲያ ከመቼ ወዲህ ነው ወንድ ልጅ ሴት ቤት የሚመጣው? ባይሆን አንቺ እየመጣሽ እያገኘሽኝ። ከዚህ በኋላ እንደማትመጣ እየነገርከኝ ነገር ነው። ባይሆን ስንገባ በደንብ እመጣለሁ። ስንገባ አንድ ላይ አንኖርም እያልከኝ ነው። አይሻልም? ባይሆን ተጋብተን ለየ ብቻ እየኖርን ትዳራችንን ለየት እናድርገው ብዬሽ እኮ እዛዛ። አትሟዘስ ቀልድ አያስቀኝም። እሺ ስማ፣ ደግሞ ወይ አይለም ጨፍ፣ የሆነ የሚሰጥ ነገር አለ። ምንድን? ጨፍነህ፣ ዝም ብለህ ትጨፍነህ። ደብቁኝ ደብቁኝ! ተረጋጊ፣ ምን ሆነች ነው? ሊገለኝ ነው፣ እየተከተለኝ ነው። ማን ነው የሚገልሽ? እንደ ቆይ፣ ተረጋጊ። ባሌ ባሌ ይኸውልሽ፣ እኛ በባልና በሚስት መሃል አንገባም። ምን ሆነሻል አንቺ? ችግር የለም፣ እዚህ ጋር ተደበቂ። ይኸውላችሁ፣ በዚህ አካባቢ አንድ ሴት አልፋለች። አላየንም። ኧረ፣ ይኸውላችሁ ስለምን አይነት ሴት እየጠየቅኳችሁ እንደሆነ ታውቃላችሁ? ስለምንም አይነት ሴት ቢሆን አላየንም። ለነገሩ የት አባቷ ትገባለች? በሮጠችበት እግሯ መልሳ ትመጣለች። ወፍ ዘራሽ ነይ፣ በቃ ሄዷል። በጣም አመሰግናለሁ። ምንም አይደል። ግን ባሌ ነው ያልሹ? አዎ ቆይ ምን አድርገሽ ሆኖ እንደዚህ የሚያባርርሽ? ውሃ ደፍቼበት እንዴ። በቃ ለዚህ ነው? ምን ነው ምክንያቱ? አናሳብ። ይሄ እኮ ሊያጋጥም የሚችል ተራ ነገር ነው። ለማንኛውም ማንኛውም ከአንድ ወገን ሰምተን ባንፈርድ ጥሩ ነው። በቃ እኔ ሄድ። ስለተባበራችሁ ተባበራችሁ ያመሰግናለሁ። እናት ቆይ አንድ ልብስሽ ተቀዷል። ባይሆን ይሄንን አድርጊኝ እንደምን ሆነሻል? ልብሷ ተቀዶ እያየሽ እየሻል እ እና ቢቀደድስ አንተ ምን አገቧል? ያገባል። ነገ እኮ እኛ ምን ቦታ ላይ ማን እርዳታ እንደሚያስፈልገና። እንደውም ልጅቷ በጣም ነው የምትጨንቀው። እንኳን የሄደችልን ምን ነው የሚጨንቀው። ብቻ በእሷ ምክንያት ልንከራከር እንዳይሆን። አንቺ ደግሞ አንዳንዴ ታበዣለች። እረ አበዛሁት። ሜላት ሜላት ወይኔ ድቤ፣ ጭራሽ ቤቴንም ሳልዘጋ ነው የወጣሁት። ጭውሻ እንዲህ ተናንቀናለካ። እኔ ድቤ አይደለውም። ባልገልሽ፣ ማንም ሴት እንደዚህ ሆናብኝ አታውቅም። እቺ ሚስቴን ለመምታት መንገድ ለመንገድ ልሯሯጥ። አልመታም ማለት ሆነ እሷ ማለት ነው እሺ ድሮም እኮ ሴትና አህያ መረገጥ አለባቸው። እኔ ድቢ አይደለሁኝም። የት ነው ያሉት? አይዞሽ፣ አይዞሽ፣ ተረጋጊ። ሰላማዊ ቦታ ነው ያለሽ። ምን ሆነው ነበር? አላውቅም፣ ግን መንገድ ላይ ራስሽን ሰተሽ ነው ይዤሽ ያመጣሁት። አመሰግናለሁ፣ ግን አሁን መሄድ አለብኝ። ገና አሁን እኮ እኔ ነቃሽው። ባይሆን ተረጋግተሽ ትሄጃለሽ። እኔ የምልሽ ግን ምን ሆነሽ ነበር ራስሽን የሳትሽው? እግር የለውም ንገሪ አትፍሪ እኔ ኳኪም ቤት ያለው ሰርኮች መንገድ ላይ ጥሩ ስሜት ላይ ስላልነበርች ነው እሺ ግን አሁን እኔ ሊች እንዴ ቆይ ጥያቄ ንኮ ግን አልመለሽልኝ ምን ሆነች ነው ራስችን የሳችሁ ጥያቄህን የመመለስ ግዴታ ያለብ ቢያንስ ምግብ በልተች ትሄጃለች አያስፈልግም አልኩኝ አሁን ስ የማንንም ትእዛዝ መቀበልን ያስጠለኝ በነገራችን ላይ ሩቅ አይደለም የመጣሹ ቅድም የተገናኘንበት ሰፈር ነው ያለች ግን ከዚህ በኋላ ምንም አይነት ጥያቄ እንዳጠይቀኝ። እሺ አልጠየቅሽም። ግን ሻወር መውሰድ የምትፈልጊ ከሆነ ማድረግ ከፈለግሽ ትችላለሽ። አይ ብዙ አልቆይም። እኔ እኮ ትንሽ ድካም ስላየሁብሽ ነው። ስለዚህ ምናልባት ሻወር ቤቱን ከፈለግሽ እዛ ጋር ነው፣ መኝታ ቤቱን ቢሆን እዛው ነው። ስለዚህ መጠቀም ትችላለሽ። ነገሮች ነው እዚህ ጋር፣ የቱ ጀርባሽ ላይ ያለው እሱ የፈለው ደፍቶብኝ ብለ እየቀለድሽ መሆን አለበት። ቀልድ ከመሰለ ለማስቀ ቆይ፣ እሱ እንዴት እንደዚህ ያደርጋል? ይሄ በትዳር መሀል ያለ እኮ ቀላሉ ግጭት ነው። እንደዚህ የፈለው ላይሽ ላይ ደፍቶብሽ ቀላል ግጭት ነው ትኛለሽ? በጣም ብዙ ጥያቄ እናተሳሰብችት እስቲ ቢያንስ አስረጅ እባክን እባክን፣ አጨቅጭቀኝ። ለምን ይሆናል እንደዚህ አይገባኝ። ስራን የምትሰራ ከሆነ በትክክል ስራ። እኔ ምንም ማድረግላችን፣ በቃ ቻው፣ ቻው፣ ቻው

ከአሁን በኋላ ሁለተኛ ማንኪያ አድርሽማለ። ቆይ አማቶ ድንክ ሆነ። ለምን አገባኝ ነርሽ ማሻንጭ ደሊኑ ነው መልስ የምትሰጪኝ? በቃ በዚህ ነው የፈለው አይደፋች ይሄ ሙሉ ገላዬ ላይ ብታዪው ጠባሳ በጠባሳ አንቺን የመሰለሽ ቆንጆ ላይ እኮ የፈለው መድፋት፣ በጣም ከባድ ነው። አይዞ ይህ ለኔ ለምጄዋለሁ። የቀን ተቀን ተግባር እኮ ነው። ቆይሽ አንቺ መጀመሪያ የምንፈልገሽ ነው ያገባሽው? አባቴን ለማስደሰት ዲቤን እንዳገባው የመረጠልኝ አባቴ ነው። ከዛም ሳልወድ በግድ ያገባሁት እና... ቆይ እንደዚህ ሲያሰቃይሽ አባትሽ ምንም አይሉም? ያሳደገኝ አባቴ ነው። ለዚህ ዳረገኝ። አባቴ ላኔ የተለየ ሰው ነው። አሁን ግን ምንም በማላውቀው ሁኔታ ተቀይሮብኛል፣ ጨክኖብኛል። እሺ ቆይ ታዲያ ሌላ መሄጃ የለሽም እንዴ? ምንም መሄጃ የለኝም። ሁሉ ነገር እኮ አባቴ ነው እና ታዲያ አሁን አባትሽ ጋር ለመሄድ ነው? አባቴ ጋር ከሄድኩም ወደ ዲቤ ነው ይሰኛል። እናት አቆይ ወደ ልትሄጂ ነው እንዴ? ጥያቄ አያልቅም እንዴ? በቃ እኔም ወዴት እንደሚሄድ አላውቅም። እሺ በቃ አትበሳጪ፣ ባይሆን ልብስ ቀይሪና እረፍት አድርጊ ምትፈልግኝ ከሆነ እዚህ ክፍል ነኝ። በአሁንከተኛውም ቀስቅሽ። በነገሩን የሚሄዳለ ብዙ አልቆይም። መቼም ቤት ተሳስቻ አይደለም ማለት የእኔ ቤት እንደዚህ መጽዳት ይችላል እንዴ? ለብሩህ አእምሮና ለጥሩ ቀን ቤት እንደዚህ ሲጸዳ ደስ ይላል። በጣም አመሰግናለሁ። የሌላ ሰው ቤት እኮ ነው ያስመሰልሽው። አረ ምንም ችግር የለውም እንዴ፣ ሴት እኮ ነኝ። ቤቱም እንደዚህ የተዝረከረከው ሴት ስለሌለች ነው። ሁሉም ሴት አንድ ነው ብለሽ ነው? አዋ እኛ ሴቶች እኮ የተዝረከረከ ነገር አንወድም። ምን ሆነሽ ነው እንዲ? አይ ውስጥ የሆነ ነገር ገባ መሰለኝ። ምን እያደረጋችሁ ነው እንዴ ሚሉ? እንዴት በዚህ ሰዓት መጣሽ? መምጣት አልነበረብኝ። እኔ እኮ ቅድም በሰላም ስላልተለያየን መጥቻ ላረጋጋ ነው የመጣሁት። ለካ አንተ ተመችቷሃል። ምን ነካሽ? ሚሉ ስመለስ እኮ መንገድ ላይ ራሷን ስታ ስላገኘዋት እኔ እኮ እየሆነ ያለውን ነገር ነው እያወሩ ያለሁት። ይቅርታ በእኔ ምክንያት እንድትጣሉ አልፈልግም። ይህ አንቺ የሚመለከት ጉዳይ አይደለም። ባይሆን ወደ ግላስሽ ግቢ። የራሷንም ክፍል ሰተዋታለካ ይሁንልሽ። ሚሉ አንቺ እንዳሰብሽው አይደለም። ደግሞ አንቺ ላይ ቅናት አያምርብሽም። እኔ ባይሆን ቁጭ ብለን እናወራ ለማንኛውም ግን ባለ ትዳር መሀል መግባት ልክ አይደለም። ቆይ እንደዚህ የሚደበድብ ባል ባል ነው እንዴ? ያው እንግዲህ እሷ ባለ ነው እስካለች ድረስ ቢደበድባትም ባሏ ነው። ቆይ እኔ አንቺን በደበድብች ደስ ይለሻል? ስጀመር እኔ እናንተ አልተጋባንም ባል አይደለም። ከተጋባን በኋላ ደግሞ አይደለም። ልትመታኝ ያሰብክ ቀን ነው የምንለያየው። ታዲያ እኮ ይህን ያህል ጊዜ ድብደባው እንችላ በመቆየታ ልናደንቃት ነው የሚገባ አይደለም እንዴ? ቆይ ቤቱን ማን ያጸዳው? እሷ ነች። በነገር ጀምረሽ እኮ አልታይም አለሽ አይደል? እሷ ነች። እንዴት እንዳደነኳት ብታይ። ቆይ እሷ እንደ እንግዳ አደርጋትም እንዴ? ምንድነው እንደዚህ መንቀልቀል? ቆይ ጥፋት እኮ አይደለም አይደል እንዴ? እኔ እንዲሚቀሰቀሰው አሉድ። ለማንኛውም እስኪመጣው ማን ስለሆንሽ ነው እንደቤት ሰው ብለሽ ገባሽ? ነውር አታውቂም? ኧረ አውቃለሁ። ለትንሽ ጊዜ ነው። አማራጫ ጥጪ ነው ባልሽ። ለክ የሚደበድብሽ እንዲኖር ስለማታውቂ ነው። ያንኛት ሴት ነሻትፍረች ፍረጅ ካየሁሽ ጊዜ ጀምሮ ምንም አልተመቸሽኝም። ስታስጠላ! ፈጣሪ በአምሳሉ የሰራው ሁሉ ስታስጠላ ይባል ደቆን፣ ደቆን የሚያጫውትሻል በሁን ስራችነች። እሺ ቆይ ደግሞ ማን ስለሆንሽ ነው ቤት ያጸዳሽው? እንደዚህ ቆሽሾ ሳይዋ ጸዳሁት። ምነው አይኔ ቆሻሻ ለይቶ የሚያነሳ ኤክስሬይ ነው አልሽሳ? በያት ሞላ ፈጪ ሞልፋጣ። የቆሸሸውን ቤት ማጽዳት የጥፋት ከሆነ በጣም ይቅርታ። ይኸውልሽ ትሰሚያለሽ፣ ስርዓትሽን ብትይዥ ይሻልሻል። እንከፍ ጅል እንደዚህ ብቻዋን ነው የሚያስገለፍጥ። የአንዳንድ ሰው ጅልነት ገርማ። ማነው ነው ጅል? ይህ ልጅ ቆየት ታውቀዋለህ። ና ቁጭ አስቢ። እስኪ እችን የመሰለች ልጅ ላይ እጁን ካነሳ ይህ ጅልነት ሲያንሰው። የቷን የመሰለች ልጅ። ሌላ ሰው የምትለው ነገር የለም ነቀዝ። ብትሆን ነው እንጂ እንደዚህ የሚወቅጣት። አንቺም እኮ ሴት ነሽ፣ እንደዛ አይባልም። ቆይ ግን አልመሸበሽም? ምን ነው ሊሄድልሽ? ምን ሆነሽ ነው የሚሉ? እኔ እኮ ፋዘር ይመጣል ስላልሽ፣ ቢመጣስ? እቺ ልጅ ባለችበት ቤት ጥዬ ልሂድ? ቆይ እኔን አታሚኝም? አንተን ሳይሆን እሷን አላምናት። መቼ ማስገድዳ፣ አትደፍረኝም አይደል? ምን ቢያምኗት፣ ለድመት ሥጋ ጠብቂልኝ ያለዋት አይደል? እና እሺ ቆይ ፋዘርስ? አይ ጓደኛዬ ጋ ነው የማድር ምናምን ብየዋለሁ። ቆይ ምን ሆነካል ዛሬ እንዲያው አፍጠል ታድር ነው እንዴ? ኧረ ያላፈጠትኩ። እሺ ምንድን ነው? አልናፈኩ ናፍቀሽኝ ያልኩት ግን ግን ምን እኔ ሚላት እኮ ነኝ። እዚህ ጋር ብሬክ ያለውት? አዎ። ተይ ወንድም በቃ ይቅርታ ምን ፈልገሽ መጣሽ ብቻዬን መተኛት በጣም ነው ምፈራው? የደሃ ቅንጡ ያፏጫል በቂጦ አሉ እና ወርካን መቷ አንቺ ጋ ይተኛልሽ አረ እኔ እንደዛ ለማለት ፈልጌ አይደለም እና ምን ፈልገሽ ነው እዚህ ጋር አንጥፈ ይልተኛ ምን ምን አይነት ወደ አይን አውጣ ሰው ነሽ ቆይ ምን ችግር አለው ቆይ አንጥፋ ብትኛ የምርህ ነው አዎ የምሬ ነው አረ ስለዚህ እኔ ልውረዳ ለምን እኔ መሬት ላልተኛ ምን አሰዚያተኛ ቆይ ምንድን ነው የምታወራው ፍራሽ አምጭና እዚህ ጋር እንጥፈሽ። እንዴ፣ ውጭ ያደረች ማለት ነው? እዛ ችጋራማ አባቷ ጋር ነው ያደረችው። ያ ችጋራማ አባቷ ቀንዷን ብሎ ሲያባራት እጅ ላይ ትወርቃለች። እኔ ያደለው የማደርገውን እንዲህ ተናንቀናል። በጣም ጥሩሽ። ማትረባ የለችም። ባትጣማ ኑሮ እኔ ነበርኩኝ ቀንድቧን ብዬ ማባረራት ለመሆን ነው የቆየሽው? እኔ እኮ ሳላመሰግናችሁ እንዳላይ ቢያንስ ቁርስ ሰርቼ ልድ ብዬ ነው። በበ አሁን ቀጥብለሽ ውጪ። እሱን እንኳን ቢያንስ አመስገኝ ነው ሩጣ። በቃ ነኝ እነግርልሻለሁ አልኩሽ አይደል? ሂጂ በቃ። እሺ ቢያንስ አንድ ጊዜ እሱን ላመስግነው። ተኝቷል። እነግርልሻለሁ ተባልሽ አይደል? አግኝቼ ባመሰግነው ግን ደስ ይለኝ ነበር። እኔ እነግርልሻለሁ ተባልሽ አይደል? ውጪ። እሺ በቃ ግን በደንብ አመስገኝልሽ እንዴት አደራችሁ? ቁርስም አቅርባችኋል። ማን የሰራው? እኔ ነኝ የሰራሁት። አንቺን አላምሽ። እሷ ነች የሰራችሁ። አዎ፣ እሷ ናት የሰራችሁ። እሺ ነው። ቁጭ በለው እንብላ። እሷ በቃ ልትሄድ ስለሆነ እኛ አንባ። እንዴ፣ ወዴት ነው የምትሄደው? አይ በቃ ነው ቻው። አይ ኔ እንደዛማ አይሆንም። ቁጭ በይና ቁርስ እንበላለን። ይህ እኮ ለቤቱን ክብር ደስ አይለም። ቁጭ ጠጋ በይላት አንቺ ሄሎ እንደምን አደርግ? እንዴት አደርኬ ነው ያለች። እስኪ እባክህን ልጄን አገናኘኝ። ልጄ አንተ ጋር ነው ያለችው። አደራህን ልትደብቃት እንዳታስብ። የምን የመደበቅ ነው? ልጄ አንተ ጋር ነው ያለች። እንዴ ልጅህ አንተ ጋር የለችም እያልከኝ ነው? ኧረ እንዲያውም፣ ወይኔ ወይኔ ወይኔ ችግር አለ። ሞታ የትም እየትም ስትንዘላዘል ነው ያደረችው። ልጆችን ነው እንዲህ አደረችው። እስቲን ጋለሞታ ነው ልጄ እያልክ የምትናገረው? ተው ተው፣ ልጄን አውቃታለሁ። እንደሱ አይነት ሰው አይደለችም። ዝም በል በቅ። ስማ፣ እኔ እንዲህ ቢያደርገኝ፣ ስማ፣ እንዲህ እንዳዋረደችኝ ስቃን ነው የማበዛው ስለሁሉም ነገር ሁለታችሁንም በጣም የማመሰግነው። ጠቃሚ ሊሄድ ምንም አይደል፣ ግን ራስሽን ጠብቂ። ግን እኮ አልተተዋወቅንም፣ ስምሽ ማን ነው? ስማ፣ ምን ያደርግልሃል? ቢያንስ እኮ ምግብ አብረን በልተናል። ሲኖላ። ሲኖላ፣ በጣም ደስ የሚል ስም ነው። በጣም የተሞዳሙድክ አይመስልህም? እኔ ወርቃ እባላለሁ። እሷ ደግሞ ሚላት ሂጂ። በቃ ቆይ፣ ግን እዚህ መቆየት ከብዶች ነው ወይስ መሄድ ፈልገሽ ነው? ከብዷት ሄደች፣ ፈልጋ ሄደች፣ መሄዱ አይቀርም። እኔ ሲኖላን የጠየኳት ሜሉ። አይ እኔ መሄድ ይሻለኛል። ይኸውልሽ እስከምትፈልጊው ጊዜ ድረስ እዚህ መቆየት ትችያለሽ። ምን ማለት ነው? ቆይ ሄደሽ ሙቻ አይባልም ማለት አይደል እንዴ? ባሏ እኮ ነው። ቆይ አንድ ነገር ካደረጋት በኋላ ሚዲያ ላይ ወጥቶ የሴት ልጅ ጥቃት ምናምን ከማለት ይሄ ይሻላል። ጥሩ መጀመሪያውኑ መዳራት የምፈልግ አትልም ነበር? ይኸውልሽ የትም አትሄጂም እዚሁ ሁኚ እኔ ራስ ወዳድ መሆን አልፈልግም ሰማኛለክ ወይ እኔ እሄዳለሁ ወይስ እሷ ትሄዳለች አንቺ ተረጋጊ ብቻሽን ጥዬሽ ጠፋ ላግዝሽ እንኳን ሳልልሽ አረ ችግር የለም ፈገግታሽ ይገባል አታሳፍረኝ የጠዋትን ቁርስ ግን አንቺ ነሽ አይደል የሰራሽ እንዴት አወቅ ባክሽን እሷ እዚህ ቤት ብዙ ጊዜ አድራለች አንድም ቀን ግን ቁርስ ሰርታ አታውቅም ነገርኛ ነገረኛ ነ አንቺ ም እኮ ባለሙያ ነሽ ተጫዋች ነ ለምን ሳምከኝ? ይቅርታ እንዳል ልምድ ሆኖብኝ ነው። በቃ እኔ ሳልወልድ ልጠብቅሽ

አባት ሻይነሱም እንዴ አይጠራም። ይቅርታ እንድጠይቃት ትፈልጋለሁ። እኔም ከዚህ ቤት መሄድ አለብኝ። እስቲ ደግመሽ ሞክር። የላቸው ጥያቄን አልመለስክልኝ። ኤሆሊ ሲኖላ፣ እሷን እዴቷ ሲረጋጋላት ራሷ ትመጣለች። አሁን ይቅርታ የምጠይቃት ከሆነ የበለጠ ነው የሚበስበት። እሺ ግን እኔም መሄድ አለብኝ። መቼም መሞት አምሮች መሆን አለበት አይደለም? ያንተንም ህይወት ከዚህ በላይ መመጥበጥ የለብኝም። እስከ ዛሬ አንቺ የምትይኝን እሰማ ነበር። አሁን ግን እኔ የምልሽን መስማት አለብሽ።